ይች እንደተሰነበታችሁ፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። የሽንኩርት እና የሎሚ መጠጥ ለስኳር በሽታ፣ ለሳምባ ምች፣ ለሳይነስ እና ለምግብ መፈጨት ችግሮች የሚሰጠው ተፈጥሯዊ መፍትሄ። ተፈጥሯዊ መፍትሄዎች ለዘመናት ጤናን ለመደገፍ ሲያገለግሉ ቆይተዋል። አንዳንድ ውህዶች ደግሞ በልዩ የፈውስ አቅማቸው ተለይተው ይታወቃሉ። ከእነዚህ ኃይለኛ መጠጦች አንዱ ከሽንኩርት እና ከሎሚ የተሰራ ሲሆን ሁለቱም በጸረ ባክቴሪያ በጸረ እና በጸረ ኦክሲዳንት ባህሪያቸው ይታወቃሉ። ለስኳር በሽታ፣ ለሳምባ ምች፣ ለሳይነስ እና ለአንጀት ችግሮች ለሚሰቃዩ ሰዎች ይህ ቀላል የቤት ውስጥ መፍትሔ አዲስ ተስፋ እና ፎይታ ሊያመጠ ይችላል ተብሏል። ለምን ሽንኩርትና ሎሚ ያስፈለገ የሚለውን መልከት። ሽንኩርት በኩዌርስቲን በሰልፈር እና በጸረ ኦክሲዳንቶች የበለጸገ ሲሆን ይህም የደም ስኳርን ለመቆጣጠር ብግነትን ለመዋጋት እና ሳምባን ለመጠበቅ ይረዳል። ሎሚ በቫይታሚን ሲ በሲትሪክ አሲድ እና በጸረ ተሐዋስያን ባህርያት የተሞላ ሲሆን ይህም የሰውነትን በሽታ የመከላከል አቅምን ከፍ ያደርጋል እንዲሁም ሰውነትን ከመርዛማ ነገሮች ለማጽዳት ይረዳል። በአንድ ላይ በሰውነት ውስጥ ያሉ በርካታ ስርዓቶችን የሚደግፍ ኃይለኛ ተፈጥሯዊ መፍትሔን ይፈጥራሉ። የሚሰጡት ቁልፍ የጤና ጥቅሞችን እንደሚከተለው አስቀምጣለሁ። አንደኛ የስኳር በሽታን ለመቆጣጠር ይረዳል። የሽንኩርት ውህዶች የኢንሱሊንን ስሜትን የማሻሻልና የደም ስኳር መጠንን የመቆጣጠር ችሎታው በጥናት ተረጋግጧል። ከሎሚ ጸረ ኦክሲዳንቶች ጋር ተዳምሮ ይህ መጠጥ ግሉኮስን በተፈጥሯዊ መንገድ ለማመጣጠን ሊረዳ ይችላል ተብሏል። ሁለተኛ የሳንባ ጤናን ይደግፋል ወይም የሳንባ ምችን ያስታግሳል ተብሏል። በጸረ ተህዋሲያንና አክታን የማስወጣት ባህሪው ምስጋና ይግባውና ሽንኩርት መጨናነቅን በማቃለል የሳንባን ተግባር መደገፍ ይችላል። የሎሚ ቫይታሚን ሲ ደግሞ የሰውነትን በሽታ የመከላከል ምላሽ በማሳደግ ሰውነት እንደ ሳምባ ምች ያሉ የመተንፈሻ አካላት ኢንፌክሽኖችን እንዲዋጋ ይረዳዋል። ሦስተኛ የሳይነስ ህመምን ያስታግሳል። የሽንኩርት የተፈጥሮዊ ጸረ ብግነት ባህሪ የአፍንጫ አብጠትን እና የንፍጥ ክምችትን ለመቀነስ ይረዳል። ሎሚ ደግሞ የመተንፈሻ ቱቦዎችን ለማጽዳትና ለሳይነስ መጨናነቅ የሚያረጋገፍ ሁኔታን ለመስጠት ይረዳል። አራተኛ የምግብ መፈጨትን ጤናን ያሻሽላል። ይህ መጠጥ የምግብ መፈጨትን ያነቃቃል፣ የሆድ መነፋትን ይቀንሳል፣ እንዲሁም በአንጀት ውስጥ ያሉ ጎጅ በአንጀት ውስጥ ያሉ ጎጂ ባክቴሪያዎችን ይዋጋል። የሽንኩርት ፋይበር እና የሎሚ ማጽዳት ባህሪ በጋራ በመሆን ጤናን የሽንኩርት ፋይበር እና የሎሚ የማጽዳት ባህሪ በጋራ በመሆን ጤናማ እንጀትን ያበረታታሉ። አምስተኛ የሰውነትን በሽታ የመከላከል አቅም እና የመርዛማ ንጥረ ነገሮችን የማስጎድ ሂደትን ያሳድጋል። በሽንኩርትና በሎሚ ውስጥ የሚገኙት ፀረ ኦክሲዳንቶች ሰውነት ኦክሲዳቲቭ ውጥረት እንዲዋጋ፣ የበሽታ መከላከል አቅምን እንዲያጠናክርና መርዛማ ንጥረ ነገሮችን ከስርዓቱ እንዲያስወግድ ይረዳሉ። የሽንኩርትና የሎሚ መጠጥ አዘገጃጀቶችን እንደሚከተለው አስቀምጣለሁ። የሚያስፈልጉ ግብአቶች፣ ግማሽ ቀይ ሽንኩርት የተከተፈ፣ ሎሚ ጭማቂ፣ አንድ ኩባያ የሞቀ ውሃ፣ አንድ ሻይ ማንኪያ ማር። ይሄ እንደ ምርጫ ነው፣ ለማጣፋጫነት የምንጠቀመው ማለት ነው። ከዛ አዘገጃጀቱ ሽንኩርቱን በደንብ መክተፍ እና ንቁ ሁዶች እንዲወጡ ለአምስት ደቂቃዎች ያህል ማስቀመጥ ነው። ሌላው የተከተፈውን ሽንኩርት በአንድ ኩባያ የሞቀ ውሃ ውስጥ መጨመር። ሌላው የሎሚውን ጭማቂ ጨምቀው በደንብ ማዋሃድ። ሌላው ደግሞ ከተፈለገ ለጣዕም ጥቂት ማር መጨመር በተለይ ጠዋት በባዶ ሆድ ወይም ከመተኛታችን በፊት ሞቅ አድርገን ብንጠጣው ተመራጭ ይሆናል። በጥንቃቄ እንዴት መጠቀም እንደሚቻል ደግሞ እንደሚከተለው አስቀምጣለሁ። ለስኳር በሽታ በየቀኑ አንድ ጊዜ ጠዋት ላይ መጠጣት። ለመተንፈሻ አካል ችግር በብርድ ወይም በጉንፋን ወቅት አተነፋፍስን ለማቃለል ይህን ውህድ መውሰድ ለምግብ መፈጨት በሳምንት ሁለት ወይም ሶስት ጊዜ የአንጀትን ጤና ለመደገፍ ወይም ለመጠበቅ ስለሚጠቅመን መውሰድ ያስፈልጋል። ይህን መጠጥ አዘውትረው ከመጠቀማችን በፊት ሁልጊዜ ማድረግ ያለብን ሌሎች ተጓዳኝ የሆኑ ነገሮች ወይም ሌሎች በሰውነታችን ያሉ ችግሮች ካሉ ሐኪማችንን ማናገር ወይም ማማከር ያስፈልጋል። የሽንኩርትና የሎሚ መጠጥ ከተራ የቤት ውስጥ መፍትሄነት በላይ ነው። እዚህ ጋር መገንዘብ ያለብን ነገር የሽንኩርትና የሎሚ መጠጥ ከተራ የቤት ውስጥ መፍትሄነት በላይ ነው። ለስኳር በሽታ፣ ለሳንባ ምች፣ ለሳይነስና ለአንጀት ችግሮች መፍትሄ ለሚፈልጉ ሰዎች ተስፋን ሊያመጣ የሚችል ተፈጥሯዊ የጤና አበረታች ነው። የሕክምና ክትትልን መተካት ባይገባውም ይህን መጠጥ በዕለት ተዕለት ውሎ ውስጥ በማካተት የመገገም ሂደት ሊያፋጥን ይችላል። አጠቃላይ ጤናውን ሊያጠናክርም ይችላል። በመድኃኒት ላይ ብቻ ከመተማመን ይልቅ ብዙ ሰዎች ጤንነታቸውን በተፈጥሮዊ መንገድ ለማሻሻል ፊታቸውን ወደ ተፈጥሮዊ መድኃኒት ቤት እንደ ሽንኩርትና ሎሚ ይላሉ ቀላል ምግቦች ማዞር ያስፈልጋል ማለት ነው። እነዚህን ነገሮች ደግሞ በቀላሉ በየአካባቢያችን ስለምናገኛቸው ለመጠቀም ስለማያስቸግሩን በቀላሉ ጤናችንን እንጠብቃለን ማለት ነው። ጤናችንን እየጠበቅን በሰላም እንሰንብት። ላለሁ በቸር ሰንብቱ።